ዜና መጽሔታችን በተከታይነት በስፖርታዊ ጉዳዮች ይቀጥላል። መረጃዎች ሊያደርሰን ደግሞ አማኑኤል ጸጋይ ስቱዲዮ ነው የሚገኘው። አማኑኤል ደምናልክ ደምኗልሽ። ቤት ሰላም ነው። የመቀጠል ትችላለን። አመሰግናለሁ። ደምኗላችሁ ተመልካቾች፣ የዕለቱን ስፖርታዊ ዜናዎቹን ወደ እናንተ አደርሳለሁ። የኢትዮጵያ ታምረት የ10 ኪሎ ሜትር የጎዳና ሩጫ ዛሬ በአዲስ አበባ ተካሂዷል። በኢንዱስትሪ ሚኒስቴር አዘጋጅነት ለሶስተኛ ጊዜ ውድድሩ ሲካሄድ የኢትዮጵያን ምርት ለዓለም ማስተዋወቅ ንቅናቄ አንዱ መንገድ መሆኑ ተገልጿል። ከፍተኛ የገንዘብ ሽልማት ለአሸናፊ አትሌቶች የተዘጋጀበትን ውድድር በወንዶች ሞገስ ጦማ ያሸንፏል። የኢትዮጵያ ኤሌክትሪክ አትሌት የሆነው ሞገስ ውድድሩን ማሸነፉን ተከትሎ የ300 ሺ ብር ሽልማት ተበርክቶለታል። ጅራታ ሌሊሳ ውድድሩን በሁለተኛነት ሲያጠናቅቅ፣ ሲዳ አማና በሶስተኛነት ገብቷል። ሁለተኛና ሶስተኛውን ያጠናቀቁት አትሌቶችም የ200 ሺና የ100 ሺ ብር ሽልማት ተበርክቶላቸዋል። በሴቶቹ አትሌት ገመኔ ማሚቴ አሸንፋለች። ለአትሌቷ ውድድሩን በማሸነፏ በተመሳሳይ የ300 ሺህ ብር ሽልማት ተበርክቶላታል። አበዙ ከበደ ውድድሩን በሁለተኛነት ስታጠናቅቅ፣ ማርታ አለማየሁ ሶስተኛ መሆን ችላለች። የኢትዮጵያ ታምርት የጎዳና ላይ ሩጫ ውድድር አላማ የኢትዮጵያን ምርት ለዓለም ማስተዋወቅ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገልጿል። የ2025 የዳይመንድ ሊግ ውድድር ትላንት በቻይና ዣሚን ሲጀምር ኢትዮጵያውያን አትሌቶች አሸንፏል። በ3000 ሜትር የወንዶች መሰናክል ሳሙኤል ፍሬው አሸናፊ ሆኗል። የዓለምና ኦሎምፒክ ሻምፒዮኑ ሶፊያን ኤልባካሊም በመቅደምም ገብቷል። ሳሙኤል የቦታውን ክብረ ወሰንና ፈጣን ሰዓት የሆነውን 8 ደቂቃ 0561 በማስመዝገብ ነው ያሸንፈው። ኬንያዊው ሳይመን ኮች ሶስተኛ ሲሆን፣ ኃይለማርያም አማራ አምስተኛ፣ ሳሙኤል ዱጉማ ደግሞ ሰባተኛ በመሆን አጠናቋል። በአምስት ሺህ ሜትር ሴቶች የርቀቱ ባለ ክብረ ወሰን ጉዳፍ ጸጋይ ሁለተኛ ወጥታለች። ኬንያዊቷ ፔትሪስ ቺቤት ርቀቱን በቀዳሚነት ጨርሳለች። ብርቅ አየሎምና ሂሩት መሸሻ ሶስተኛና አራተኛ ከመሆናቸው ባሻገር እስከ ሰባተኛ ባለው ደረጃ ኢትዮጵያውያን ሴት አትሌቶች ተከታትለው መግባት ችሏል። በተመሳሳይ በአንድ ማይል የሴቶች ውድድር ፌስ ኪፕየገን የርቀቱን ሶስተኛ ፈጣን ሰዓት በማስመዝገብ አሸንፋለች። በዚህ ውድድር ሀብታም አለሙ ሰባተኛ ደረጃን ይዛ አጠናቃለች። የኢትዮጵያ ዋንጫ የግማሽ ፍጻሜ አንድ ጨዋታ ትላንት ተከናውኗል። ሐዋሳ ከተማ ላይ ወላይታ ዲቻ ከሸገር ከተማ ጋር ጨዋታውን አከናውኗል። መራግብሩንም ወላይታ ዲቻ ሁለት ለባዶ አሸንፏል። ዘላለም አባትና ብዙ አየው ሰይፈ ግቦቹን ለወላይታ ዲቻ አስቆጥሯል። ድሉን ተከትሎ ወላይታ ዲቻ ለፍጻሜ መድረሱን አረጋግጧል። ዲቻ በተመሳሳይ ባለፈው ዓመትም ለፍጻሜ ደርሶ በኢትዮጵያ ቡና ተሸንፎ ዋንጫውን ማጣቱ ይታወሳል። የኢትዮጵያ ዋንጫ ግማሽ ፍጻሜ መራግብር ዛሬም ሲቀጥል መቻል ከሲዳማ ቡና ጋር ዘጠኝ ሰዓት ተኩል ላይ ጨዋታውን ያከናውናል። መቻል በሩብ ፍጻሜው ኢትዮጵያ መድንን ሲዳማ ቡና በበኩሉ ሀዲያ ወሳናን በማሸነፍ ለግማሽ ፍጻሜ መብቃታቸው ይታወሳል። የኢትዮጵያ ሴቶች ፕሪሚየር ሊግ ሊጠናቀቅ የጥቂት ሳምንት ጨዋታዎች ቀርተውታል። ሶስት ክለቦች ደግሞ በሊጉ ለመቆየት ፉክክር እያደረጉ ይገኛሉ። ባህርዳር ከነማ አዲስ አበባ ከተማና ቂርቆስ ክፍለ ከተማ ከሊጉ ላለመውረድ የሚያደርጓቸው ቀሪ ጨዋታዎች ተጠባቂ ናቸው ዳኔት ሲሳይ በቀሪ መርሃ ግብሮች ላይ ተከታዩን ዘገባ አዘጋጅታለች 14 ክለቦች የሚሳተፉበት የኢትዮጵያ ሴቶች ፕሪምየር ሊግ የ2017 የውድድር ዓመት ሊጠናቀቅ ቀሪ ሶስት መርሃ ግብሮች ቀርተዋል በእነዚህ ሶስት ቀሪ መርሃ ግብሮች ደግሞ ላለመውረድ የሚደረገው ፉክክር በርትቶ ቀጥሏል ሶስት ክለቦች ደግሞ በሊጉ ላለመውረድ የሚያደርጓቸው ቀሪ ሶስት መርሃ ግብሮች ይጠበቃሉ እነሱን እንመለከታለን እንግዲህ የሴቶች ፕሪምየር ሊግ አራተኛ ሳምንቱ ላይ ደርሷል። 14 ክለቦች ናቸው ቀደም ብዬ እንዳነሳሁት የሚሳተፉት። ሁለት ክለቦች ወደ ኢትዮጵያ ከፍተኛ ሊግ መውረዳቸውን ያረጋግጣሉ። ሞ ከ14 ክለቦች መካከል ሀምበርቾ ከተማ መውረዱን አረጋግጧል በሊጉ ሁለት ነጥብ ብቻ ሰብስቦ። ቀሪዎቹ ሶስት ክለቦች ደግሞ አሁን ያሉበትን ደረጃ እንመለከታለን። ባህርዳር ባህር ዳር ከነማ በ20 ነጥብ 11ኛ ደረጃ ላይ ይገኛል። ከእርሱ ተከትሎ የሚገኘው አዲስ አበባ ከተማ 19 ነጥብ ይዞ 12ተኛ ደረጃ ላይ ነው የሚገኘው። ቄርቆስ ክፍለ ከተማ በ17 ነጥብ አስራ ሶስተኛ ደረጃ ላይ ይገኛሉ። እነዚህ ሶስት ክለቦች እንግዲህ ቀጣይ የሚያደርጓቸው ሶስት መርሃ ግብሮች ደግሞ አንዱን ክለብ ወደ ኢትዮጵያ ሴቶች ከፍተኛ ሊግ መውረዱን የሚያረጋግጥበት ነው የሚሆነው። ባህር ዳር ከነማ በቀጣይ ሶስት መርሃ ግብሮች የትኞቹን ክለቦች ያገኛል የሚለውን በቀዳሚነት እንመለከታለን። ባህር ዳር ከነማ ያለፈው የውድድር ዓመት ሻምፒዮን የሆነውን ኢትዮጵያ ንግድ ባንክ ጋር ነው ጨዋታውን የሚከውነው። ኢትዮጵያ ንግድ ባንክ 55 ነጥብ ይዞ በሊጉ ቀዳሚ ሆኖ ነው የሚገኘው። ንግድ ባንክ እንግዲህ ከባህር ዳር ከነማ ጋር የሚያደርገውን ጨዋታ የ2017 የውድድር አመትን ሻምፒዮን መሆኑን የሚያረጋግጥበት ጨዋታ በመሆኑ ለባህር ዳር ከነማ ፈታኝ እንደሚሆን ይጠበቃል። ከእሱ ቀጥሎ ደግሞ ከአዳማ ከተማ ጋር ጨዋታቸውን ይከውናሉ። አዳማ ከተማ በሊጉ ተርፎ ለማጠላቀቅ ከነ ባህር ዳር በተጨማሪ እየተፎካከረ የሚገኝ ክለብ ነው። ሀያ አንድ ነጥብ ይዞ አስረኛ ደረጃ ላይ ይገኛል። መጨረሻው ሳምንት ላይ ከመቻል ጋ ነው ባህር ዳር ከተማ ጨዋታውን የሚያደርገው። መቻል በ36 ነጥብ አሁን ላይ ስድስተኛ ደረጃ ነው የሚገኘው። ከባህር ዳር ቀጥሎ የሚገኙትን የቄርቆስ ክፍለ ከተማን ስንመለከት ቄርቆስ ክፍለ ከተማ ቀጣይ ከአርባ ምንጭ ከተማ ጋ ጨዋታውን ያደርጋል። አርባ ምንጭ ከተማ በ30 ነጥብ በሊጉ ስምንተኛ ላይ ነው የሚገኘው። ድሬዳዋ ከተማ ደግሞ ቀጣይ ሁለተኛ ተጋጣሚ ነው። ድሬዳዋ በ34 ነጥብ ሰባተኛ ላይ ይገኛል። የመጨረሻው የመዝጊያ መርሃ ግብር ደግሞ ከሲዳማ ቡና ጋር ነው የሚጫወተው። ሲዳማ ቡና በ44 ነጥብ ሶስተኛ ደረጃ ላይ ይገኛል። በዘንድሮ የውድድር አመት በሊጉ ክስተት የሆነ ክለብ ነው ሲዳማ ቡና አመቱንም በደረጃ ለማጠናቀቅ ስለሚፈልግ ወሳኝ መርሃ ግብራቸውን ይከውናሉ አዲስ አበባ ከተማን እንመለከታለን አዲስ አበባ ከተማ እንግዲህ ቀጣይ በሚደረጉ ሶስት መርሃ ግብሮች የሞር ስጋት እንዳይኖርበት ወይም ደግሞ ከስጋት ነጻ ሆኖ ለማጠናቀቅ በእነዚህ ሶስት መርሃ ግብሮች ነጥብ ያስፈልገዋል ሀያ አራተኛ ሳምንት መርሃ ግብሩ ላይ ከሀዋሳ ከተማ ጋር ነው የሚጫወተው ልክ እንደ ባህር ዳር ከነማ ቀደም ብዬ እንዳነሳሁት ባህር ዳር ከነማ ከንግድ ባንክ ጋር ተጫውተው ንግድ ባንክ ሻምፒዮን መሆኑን የሚያረጋግጥበት እለት በመሆኑ ይጠበቃል። አዲስ አበባ ከተማም ከሐዋሳ ከተማ ጋር የሚያደርገው ጨዋታ ይጠበቃል። ሐዋሳ ከተማም በሊጉ ዘንድሮ ሁለተኛ ሆኖ ለማጠናቀቅ የዛኑ ቀን በሚደረገው ጨዋታ ነው እንግዲህ ውሳኔው የሚታወቀው። ሐዋሳ ከተማ የሚያሸንፍ ከሆነ የ2017 የውድድር ዓመት ሁለተኛ ደረጃ ይዞ የሚያጠናቅቅበት ዕለት በመሆኑ ለአዲስ አበባ ከተማም ከባድ ፈተና እንደሚሆን ነው የሚጠበቀው። ከሐዋሳ ቀጥሎ ከልደታ ጋር ጨዋታቸውን ይከውናሉ። ልደታ ክፍለ ከተማም የመጨረሻ ተጋጣሚያቸው ደግሞ ቀድሞ ከሊጉ መውረዱን ያረጋገጠው ሀንበርቾ ከነማ ነው። የኢትዮጵያ ሴቶች ፕሪምየር ሊግ የ24ተኛ ሳምንት መርሃ ግብር የፊታችን ሰኞ ነው የሚጀምረው። ሰኞ ሲጀመር ባህር ዳር ከነማ ከኢትዮጵያ ንግድ ባንክ ጋር በሚያደርጉት ጨዋታ ይጀምራል። ባህር ዳር ከነማ ቀጣይ መርሃግብሮችን ማሸነፍ የሚችልበት እድል ካለ በሊጉ መቆየቱን ያረጋግጣል። ያዘጋጀ ነው። ቁጥራዊ መረጃ ይሄን ይመስላል። አመሰግናለሁ ባርሴሎና